ወደ ራሳችን ማየት ያለብን ይመስለኛል። ቢኮዝ የነበረንበትን ስርዓት እናውቃለን። ሲስተማቲካሊ አንድ ትውልድ መብሎ እንደወደቀ አውቃለሁ። ያንን ያለፈውን ስርዓት ለመውቀስ አይደል፣ ሲስተማቲካሊ ነው ይህንበት ኤክስተርናላይዝ እያደረግን መሄድ ያለብን አይመስለኝም። በቂ ሁኔታ ያልተማረበትን ያላለፈበትን የትምህርት ስርዓት የትምህርት ጥራት አስራ አንድ አስራ ሁለተኛ ክፍል ፈተና በማጠንከር ወይም በማላላት የተማሪን እውቀት መገም እኔም መለካት እንችላለን ብዬ ላስብ። ያ በጣም አስደንጋጭ ነበር። አንድ ወቅት ላይ ሁላችንም የምናስታውሰው ነገር ነው። ሸፋፍነን እያለፍን ያለን ይመስለኛል። ይሄን በግልጽ በግልጽ አውጥተን መነጋገር ያለብን ይመስለኛል። አዎ፣ ኮቪድ በጣም ሌላ ችግር ነበረ። ጸጥታ ሌላ ችግር ነበረ። የትምህርት መርጃዎች በአካባቢ አለመኖራቸው ሌላ ችግር ነበረ። ብዙ ችግሮች እንዳሉ አውቃለሁ። የሆነ በሲስ በአስራ ሁለተኛ ክፍል ላይ ተማሪዎች አንዳንድ ያለ ኃጢያታቸው የተቀጡበት ሁኔታ እንዳለ እኔ አውቃለሁ እና ሁላችንም እናውቃለን ስንናገር ነበረ በሚዲያም ስንናገር ነበረ ነበረ ስንጽፍ ነበረ ግልጽና ግልጽ። ስለዚህ እኔ ያ ሾክ እንደፈጠረ አውቃለሁ። ያ የመጣው ከምንድን ነው? ክልሎች የተማሪን ብዛት በማሳለፍ የትምህርት ጥራት መለኪያ ተደርጎ የምታይበት ሁኔታ ነበረ። ስለዚህ የዊሊያም ሩቶን ሁለተኛ ጥቅስ የጠቀስኩበት በዚህ ምክንያት ነው። ቺቲንግ ነበረ። አንድ ክልል ጥሩ ትምህርት ወይም የአስተ የተማሪዎችን ውጤት ማለፍ ሲለካ የነበረው በኩረጃ ማሲፍ፣ የሆነ ኩረጃ አየን እኮ በሚዲያ አየናል። ቁጭ ብሎ አብሮ ሲሰሩ እንደ ሆምወርክ ተማሪዎች ቁጭ ብሎ ሲሰሩ አይተናል። ያ ነው ትውልዱን የገደለው። ስለዚህ እነኛ ነገሮች እየተስተካከሉ ከመጡ ፎር ሹር በጊዜ ሂደት እነኚህ ነገሮች ይስተካከላሉ የሚል እኔ ሙሉ እምነት አለኝ። ምናልባት ክቡር ሚኒስትሩ አሁንም እዚህ ስላሉ አንድ ነገር ሳልጠቅስ አላልፍበት ሁኔታ አለ። አሁን ተማሪዎችን 3 ፐርሰንት 3 ነጥብ ሁለት ፐርሰንት ላይ ከቶፍ ፖይንት አድርገን እንግዲህ የሚያልፈው ይሄን ያህል ሆነ የኢትዮጵያ ሰባት ፐርሰንት ወጣት ነው አብዛኛው ወጣት ስራ አጥ ነው ይሄ ወጣት ወደ የት ነው የሚሄደው ይሄ መታሰብ መቻል አለበት ወደ ቲቪት የሚገቡ አሉ ለሌሎች ስራ በራሳቸው ፈጥሮ የሚገቡ አሉ ያልተማረ ሰው ስራ ከሚፈጥር ግን የተማረ ሰው በየግል ስራው እንኳን ቢፈጥር እኔ ያኔ ነው የሚመርጠው አሁን የገጠመን የጸጥታ ችግር አንዱ ይሄ በግልጽ መነጋገር አለብን አብዛኛው ድሮፕ አውት የሆነ የሚወድቀው ተማሪ የሚሄደው ወደ ጫካ ነው። የገባው እሱ አይደለም የዩኒቨርሲቲ ተማሪዎች ጭምር ነው ያውቃሉ። ስለዚህ እነኚህ ነገሮች በማህበራዊ በኢኮኖሚያዊ፣ በፖለቲካዊ ችግሮቻችን ለሚያመጡትን ነገር አይ ቲንክ በደንብ ማሰብ ያለብን ይመስለኛል፣ በደንብ ማየት ያለብን ይመስለኛል። በመጨረሻም ዩኒቨርሲቲዎቻችን እጣ ፋንታ ምንድን ነው የሚሆነው? እኔ አስተማሪም ነኝ፣ አንድ በኩል ተመራማሪም ነኝ፣ አስተማሪም ነኝ። ተማሪዎችን አንዳንድ ዩኒቨርሲቲዎች ተማሪ የሌለበት ወና ሆነው አይቻቸዋለሁ። አርባ ሃምሳ ተማሪ የክልል ኮታ አድርገን የዞን ኮታ አድርገን የወረዳ ኮታ አድርገን የቀበሌ ኮታ አድርገን በየቦታው ዩኒቨርሲቲ ገንብተን ገንብተን ገንብተን፣ ዩኒቨርሲቲን፣ ትምህርትን፣ ጥራትን ፖለቲካ ነው ያደረግነው። ያኔ የገደለን እሱ ብቻ አይደለም። አንድ ዩኒቨርሲቲ ውስጥ ዩኒቨርሳል መሆኑ እንደ ቋንቋ ዩኒቨርሳል መሆኑ የሰፈር ሰዎች የተሰባሰቡበት ነው የሆነው። እኔ ያን አምቦ አካባቢ ያለ ሰው ነኝ። እዛ አካባቢ ብትመጡ የአምቦ ሰው ብቻ ተሰባስቦ ይገባበት፣ ደሴ የደሴ ተወላጅ ብቻ ይገባበት። ዩኒቨርሲቲን ዝቅ አውርደነው ወደ ቀበሌ ወስደነው ስሙን አሳጥተነው ነው አዋረጥ ነው። ይሄ ትክክል አይደለም። እርሶ ትልቅ አገር በትምህርት የዓለም ጫፍ የደረሰበት አገር ነው የነበሩት። ሲያስተምሩ የነበረው ይሄ ነው ዩኒቨርሲቲ አብዛኛውን ዩኒቨርሲቲ ያቻለ ሲሄዱበት የሚነቃነቅ ወደቀብኝ፣ አሁን ከአሁን አሁን ወደቀብኝ ብለን የምንሰጋ ዩኒቨርሲቲ ነው አገሪቷ ውስጥ የተገነባው። ላቦራቶሪ የለም። ሃይ ስኩል እንኳን ለመሆን የማይበቁ ዩኒቨርሲቲዎች ናቸው፣ አገር ውስጥ እንደ አሸን በአንድ ጊዜ እንዲፈሉ የተደረገው። እዛ ውስጥ ያለው አስተማሪስ አስተማሪ እና ተማሪ አንድ ዶርም ውስጥ እየኖረ ያለበት ሁኔታ እየሰማ ነው አይደል? ስለዚህ ለመምህራንም፣ ለዩኒቨርሲቲ መምህራን ዱሮ እኔ 12ኛ ክፍል ሲፈተን በ1980 በጣም ይቀርታ፣ ክብር የተከበሩ ሰብሳቢ፣ በጣም ኢምፖርታንት ስለሆነ አድምተን እንነጋገር። 12ኛ ክፍል በ1986 ሲፈተን ከዩኒቨርሲቲ የሚመጡ ሌክቸረሮችን እኚህ ከዩኒቨርሲቲ ናቸው የመጡት ሌክቸረር ናቸው ሲባል ከኋላ እየተከተለ እንደ አምላክ ነበረ ስናያቸው የነበረው። አስተማሪ ከፊት ለፊታችን ሲወጣ መንገድ ለቄ ነው ስንሄድለት የነበረው። የነበረን ክብር ለመምህር፣ ኢቭን ለሃይስኩል መምህር ይሄን ያህል ነበረ። ዛሬ ሌክቸረር ከተማሪ ጋር ዶርም እየኖረ ምን አይነት ኤጁኬሽን ሲስተም ነው ኢትዮጵያ ውስጥ እየገነባን ያለ ነው? እንዲህ ነው ሀገር የሚከበረው። እንዲህ ነው የተሻለ ትውልድ የምናወጣው። ይህን አይ ቲንክ በደንብ አድምተን እንነጋገር። ይሄ ሀገር ነገ ትውልድ ይዳን ብለን የምናስብ ከሆነ አሁንም ቢሆን ትምህርት ላይ፣ አሁንም ቢሆን ዩኒቨርሲቲ ላይ ትኩረት እናደርግ። ተረስቷል ዩኒቨርሲቲ ይቅርታ አይደል፣ እኔ አውቃለሁ አይቻለሁ። አንዳንዱ ወና ነው የሚመስለው። ደግሜ ነው ምን አንዳንዶቹ ለዩኒቨርሲቲ የማይበቁ ከሆነ ይታጠፉ ነው፣ ወደ ቲቪ ትቀየሩና ዩኒቨርሲቲ ክራይቴሪያም ያሟሉ ወደ ዩኒቨርሲቲ ሂዱ። በየቀበሌ ዩኒቨርሲቲ አንገባ፣ ወይም በየቀበሌ ያሉት ዩኒቨርሲቲ ዩኒቨርሲቲ ብለን አንለካቸው፣ በደረጃ እናውጣላቸው። ስታንዳርድ አለ፣ ዓለም አቀፍ ስታንዳርድ አለ። አንዱ ዩኒቨርሲቲ ዩኒቨርሲቲ የሚያስብል ዓለም አቀፍ ስታንዳርድ አለ። እንዴ ነው ዩኒቨርሲቲን በዚህ ደረጃ ዝቅ አድርገን ያየን? ክብር ክብር፣ የሰው ልጅ ጭንቅላት የመጨረሻ የጭንቅላት ጭማቂ የሚወጣ እርሶን ያወጣው ኮ ፕሮፌሰር ብርሃኑ አዲስ አበባ ዩኒቨርሲቲ ነው የሚከበሩበት ዓለም የሚያውቀው ዛሬ እርስዎ እንደዚህ ጠንካራ መሪ እንዲወጣ ያደረጉት እኮ እንደዚህ አይነት ዩኒቨርሲቲ ወጥቶ እንደዚህ አይነት ዩኒቨርሲቲ ወጥቶ ነው። በዚህ አይነት መልኩ ይሄ ነገር እኔ አይ ቲንክ ለትምህርት የሰጠነውን ትኩረት እኔ በደንብ ማየት ያለብን ይመስለኛል። እንግዲህ እኔ አንዳንዴ በግልጽ ነው የምናገረውና አፍላፍም ከተናገርኩ ይቅርታ እንድታደረጉልኝ ዛሬ የምናወራቸውና ከፈተናውን በኋላ እየወሰድናቸው ያላቸው እርምጃዎች የትምህርት ስርዓቱ የደረሰበትን ስብራት ያሳዩን ከፈተናው በፊት ነው እናውቀው። ፈተናው ሲምፕሊ ያደረገው ለሕብረተሰቡ ያለንበትን ሁኔታ መስተዋት ላይ አቁሞ እራቁታችንን አሳየን። እሱ ኢምፖርታንት ነው። ኢምፖርታንሱ ምንድን ነው? ሕብረተሰቡን አነቃው። ዘርፎር ዛትስ አሁን ስለዛ የምናወራበት የምናወራበት ምክንያት እንደ ህብረተሰቡ የውይይት መሰረት የሆነው በፊት ስንደብቀው የነበረውን ነገር ሆን ተብሎ ስንደብቀው የነበረውን ነገር ገልጦ ማውጣቱ እንደኛ የመጀመሪያው ኢምፖርታንት ነገር ይሄ ነው። ሁለተኛ እነኚህ አሁን ዛሬ የቀረበው አይነት ጥናት ሊያሳየው የማይችለው ትልቁ ነገር በትምህርት ስርዓቱ ላይ የደረሰው ችግር ኦል ዳት ከጥራት ጋር የተያዘው ችግር መሰረቱ ዋና መሰረቱ በትምህርት ስርዓታችንም በአጠቃላይ በህብረተሰባችን ዘንድ የደረሰው የሞራል ኮላፕስ ነው። ቤዚክ የሆነ ራይት እና ሮንግ የጠፋበት አክሮስ ዘ ቦርድ ነው። ስኖት ጀስት በትምህርት ሴክተሩ አክሮስ ዘ ቦርድ ትክክል የሆነና ትክክል ያልሆነ ነገር እንኳን መለየት ያቃተው ህብረተሰብ ነው የሆነ ይኖ። መስረቅ ነውር ነው፣ ሁሉም ሃይማኖቶቻችን ይናገራሉ። በት ኤቭሪዋን ይሰርቃል። ከዚህ ከትምህርት ሴክተር ጋር በተያያዘ ማን ነበር ማይሰርቅ ኦር ማያሰርቅ? አስተማሪዎች ይሰርቃሉ፣ ያሰርቃሉ። የመንግስት ባለስልጣኖች በየክልሉ ይሰርቃሉ፣ በተደራጀ መልክ። ወላጆች ልጆቻቸውን ለማሳለፍ ይሰርቃሉ። ኤንድ በእነኛ መካከል ያለው ዲፍረንስ ምንድን ነው? ለምን እንደዚህ በድንገት ሻርፕሊ ድሮፕ አደረገ? ቢኮዝ ስርቆትን አቁመን አየነው። ዜን ቶልደስ ኤግዛክትሊ ምን አይነት ቦታ ላይ እንዳለ። የዚህ የፈተና ውጤት የሰጠን ትልቁ ነገር እንደ ህብረተሰብ የደረሰብንን የሞራል ክስረት አሳያል። ቢካዝ ኦልዌይስ ለማንኛውም መፍትሄ የመጀመሪያው ነገር የችግሩን ምንጭ ነው። ይህን የሞራል ክስረት አድሬስ የምናደርግበት ትምህርት ሰርቶ አጥንቶ ነው የሚታለፈው። ዝም ብሎ አይታለፍም። ኮርጆ አይታለፍም። አጭበርብሮ አይታለፍም። የክልል እንትኖች የእኛ አካባቢ ሰዎችን ለማሳለፍ ብለው ተደራጅተው ሰርቀው እንትን ስላደረጉት ነገ ቢያትቡት እንትን ነው የሚሆነው። በነገራችን ላይ የመጀመሪያውን ፈተና ስን ፈተና ውጤት ስናይ፣ ገና ይሄ ፈተና ከመቀየሩ በፊት ከፍተኛ ውጤት ያመጡት ክልሎች ቅድም አንድ ክቡር ፓርላማው አባል ያሉት ይሄ ምንድነው አላቅር ነው ምንድነው የሚባሉት ክልሎች ወር ታዳጊ ክልሎች ታዳጊ ክልሎች ውስጥ ነው። አንደኛው ታዳጊ ክልል 78% ነው ያሳለፈው፣ ይሄ ስርቆቱ ከመቆሙ በፊት ሁለተኛው እንደዚሁ ታዳጊ ክልል ወደ 60 ምናምን በመቶ ነው ያሳለፈው አክቹሊ ከሰባ በላይ ሶ እነኚህ የሚያሳዩት ልክ ፈተናው ሲመጣና እንትን ሲያደርግ ኮምፕሊትሊ ያንን ዲፍረንስ በአዲስ መልክ በአዲስ እንትን አወጣው ሶ ፈተናው የሌለንን አይደለም ያሳየን በሞራል ውድቀት የደበቅነውን ነገር አውጥቶ አሳየን እሱ ደግሞ በጣም ኢምፖርታንት ነው። ቢኮዝ ከዛ በኋላ የሆነውን ነገር ብታዩ የትምህርት ስርዓቱን የትምህርት ጥራቱን ለማሻሻል መውሰድ ያሉብን እርምጃዎች ምን ምን እንደሆኑ ቀድመን እንኳን ብናውቅ ን በዛ ላይ ስራዎችም ጀምረንም ቢሆን ጀምረን ነበረ። አሁን እንሰራው ያ የምንሰራቸው ልንሰራ ያሰብናቸው ትሎች ነበሩ። ትልቁ ልዩነት ልክ እንደ እንደ እህል ዘር ነው። የእህል ዘር ጭንጫ መሬት ላይ ብትዘራው አይበቅልም። ትምህርት በወደቀ የሞራል ኮላፕስ ባለበትና በአቋራጭና በስርቆት አልፋለው ብሎ በሚያስብ ተማሪና በዛ በሚያስብ ማህበረሰብ ላይ የፈለግከውን ያህል አስተማሪዎችን ጥሩነት ብታስተካክል ምን ብታደረግ ምንም ቦታ አደርስም። አስተማሪ ማንበብ አለበት፣ ማጥናት አለበት። የህይወቴ ከሬሬ ከዛ ጋር የተገናኘ ነው ብሎ ማሰብ አለበት። ዳትስ ዋት ዲስ ኤግዛም አዝ ዳን። ይሄን ነው ያደረገልን ይሄ ፈተናና አይ ቲንክ አሁን ለውጥ ቢመጣም የሚመጣው ማየት የጀመር ነው። አሁን ባለፈው አመት የተወሰነ ለውጥ አይተናል። ዋናው ምክንያት እንደዚህ ሁሉም በመስተዋት ራሳችንን ማየት ስለቻልንና ያ ደግሞ ካልተስተካከለ እንደ በፊቱ በአቋራጭና በስርቆት የሚገኝ እንደሌለ ሲታወቅ ተማሪ ማጥናት ጀመረ። ትምህርት ቤቶች ልጆችን ቅዳሜ እያመጡ ልዩ የትዩተር ትምህርት መስጠት ጀመሩ። በቀን ሶስት ሰዓት ምናምን የሚማሩ የነበሩ ልጆች የትምህርት ሰዓታቸው እየጨመረ መምጣት ጀመረ። አስተማሪዎች ተደናገጡ። ቢኮዝ ዝም ብሎ እንደ በፊቱ የሚያሳልፉት ነገር እንደሌለ ያ ነው ትልቁ። የመጀመሪያውን ውጤት ወደ 5.2% ጦር ምናምን ያሳደገውን ውጤት ያመጣው በእኔ እምነት እሱ ነው። በሚቀጥለውም ካደግን የሚያመጣው እሱ ነው። ቢኮዝ ይሄ ከስር መሰረቱ ከሪኩለሙ ከተቀየረ ጀምሮ መጻፎች እጃቸው ላይ ከገባ ጀምሮ ያለውን እንትን የምናየው ከሚቀጥለው አመት በኋላ ነው። እስካሁን ያለው ሙሉ ለሙሉ ባለፈው የትምህርት እንትን ያለፉ ተማሪዎችን ነው። ኦልዞ ለሁለት ዓመት ለሶስት ዓመት የተማሩ አሉ። ዘንድሮ ነው አራተኛው ዓመት ይሄን ፈተና መልሰድበት። ስለዚህ ይሄ ፈተና የስ ህብረተሰቡን የደረስንበትን ውድቀት አሳይቶታል ቬሪ